የሆነ ቦታ ደርሶ ሲመለስ ይቃባርግ ያለሁ አኮረፈኝ። ሴቶቻችንን ልታሳምጽ ነው? አንድ ሙስሊም ሴት በዚህ ልክ አቅሏን ተጠቅማ ታወራልሽ ብዬ አስቤ አላቅም። እንዲህ ተሸፍነሽ ሽጉጥ ያወጣብሻለ። እንዲህ እስልምና እኮ ሴት ልጅ አልቁ አክብሮ ነው። ከዛ ትሄድና የሆኑ የሆኑ እሾዎችን ስታነሳ ግን የምትለው አይነት ኮስሽን አረኩ። እዛ ታይም ቤት ውስጥ እህቴ መጽሐፍ ቅዱስ ነበረ ቤት ውስጥ ማንበብ ጀመርኩ። ታውቃለህ ሙስሊም ነህ ትፈራለኩ ልጠይቃቸው፣ ምትፈራችሁኩ ሀሳቦች አሉ። ረሱ ላ ስለም ዜና ፍቀድልኝ ብሎ ከመጠየቅ ካፈጣጠራችሁ ጀምሮ በአቅልም በዲንም የጎደላችሁ ናችሁ፣ እንደናንተ የጎደላ አላውቅም የሚል አሀዲሶች አሉ። ባይዘወይ ስለዚህ አንቺ ፌሚኒስም ኮንሰፕትን አክሰብት አታድርጊ። ያደለም ምላት አይተ ከሆነ የሴት ስራ ወጥታ መነገድ መስራት አይደለም። እቅድ ላይ ሴቶች ካቀዱ ከባድ ናቸው። አላስተምርም ስትል የማታስተምረው ሚስትህን አይደለም ልጅህን ረጃ ለቀዋሙን አልኒሳ ስትላት ትልሃለች። እንዱ ምን እንዳለኝ ታውቃለህ? እዚህ ጭለማ ስር ብቻ ሽናፈሪ ማ ሙዚቃ ምናምን ነገር ውስጥ የመሞከር ነገር ነበረኝ ሂጃብ ፕሮቴክት ባያደርገኝ